በስ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት ያለው የአባቶቻችን አምላክ የመረጠን የመረጣችሁ አብ የወደዳችሁ ጊዜ ዘንድ ያለውን ፍቅር የሰጣችሁ ጌታ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሞተልን የሞተላችሁ እንዳይከፈለን እንዲከፈለላችሁ መንፈስ ቅዱስ ያተመን ባለ ርስቶች ባለ ሀገሮች አደረገን ያደረጋችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ የምንማር በኦሪት ዘኍልቍ ምዕራፍ 17 ቁጥር 8 ላይ ከተመዘገበው ታሪክ ነው። እግዚአብሔር ከአሮናውያን ወይም ከሌዋውያን ቤተሰቦች መካከል የካህናት አለቃ ወይም ዋና እንዲሆን ሰው እንዲመረጥ በፈለገ ጊዜ የሽማግሌዎቹን ከአሮን ወገን የሆኑትን ሽማግሌዎች በትር ሰበስበው በመቅደሶች እንዲቆይና በኋላ የመረጠው ሰው በትር እንደሚያቆጠቁጥ በተናገረ ጊዜ የአሮን በትር አቆጥቁጣ ለምልማ ተገኘች። በዚህ ምክንያት አሮን ቄስ ወይም ደግሞ ካህን የካህናት አለቃ ሆኖ በሙሴ ዘመን ተሾመ። እንግዲህ ይህንን አሁን ታሪክ ለመናገር የፈለግነው ሰይጣን አንዳንድ ጊዜ በሕይወታችን አትለወጡም ሊለን ይችላል። ከሕይወታችን ፈተናዎች አንዱ ከተግዳሮቶቻችን መካከል አንዱ የሐሰተኛው ጠላት ሁሌም ቢሆን ይሸነግለናል። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ጦር ዕቃ ልበሱ ይላል። የጦር ዕቃውን እየለበስን ነው ያንን ሽንገላ እንድንቋቋ እና ህይወታችን እንደማይለወጥ ደጋግሞ ይነግረናል። እና እኛ ደረቅ እንደሆነን፣ እንጨት እንደሆን፣ ድንጋይ እንደሆነ ይነግረናል። ይህንን ነገር እያመንን ብዙዎቻችን በመንፈሳዊ ነገራችን ውስጥ እግዚአብሔርን እየፈለግነው፣ ግን ተስፋ የመቁረጥ ስሜት ግን በውስጣችን አለ። በራሳችን ከፍተኛ ተስፋ መቁረጥ ይሰማናል። ስለዚህ ልባችን ድክም ድክም ድክም ብሎ እግዚአብሔርን የምንከተል ሰዎች በጣም ብዙ ነው። እግዚአብሔር ደግሞ የውስጣችንን ማምላክ ስለሆነ ሁሌ በቃሉ በኩል ይናገረናል። ዛሬ ይሄ መልእክት ለሁላችንም ነው። ለሁላችንም አትለወጥም ብሎን ያውቃል። ምናልባት በኃጢአታችን በተለያዩ በተደጋጋሚ ኃጢአት እየወደቅን በቃተን ጉዳይ ላይ እየተያዝን የተከሰስን ሊሆን ይችላል። ምን ኖረው። ስለዚህ አትለወጥም፣ አንተ መቼም ሰው አትሆንም ይለናል። ስለዚህ በቃ ሰው አልሆንም እንላለን ደግሞ ንስሐ እንገባለን። መቁረብ እንፈልጋለን። ደግሞ እንዲሁ በቅ ዝልክልክ ብለን እንድንኖር ያደርገናል። እያ ብቻ አይደለም ሰርተንም አትለወጥም። በቃ አልፎ ባሃል ጊዜ ላንተ አይደለም አትለወጥም ይለናል። ሰርቶ ስለመለወጥ ሰው ሲያስብ፣ እኛ ግን አንለወጥም ይለን እናስባለን። የጠላታችንን ሽንገላ ስለምናል። ስለዚህ የማይለወጥ ዝም ብሎ በደመ ነፍስ የሚሰራ ሰው ሆነን እንኖራለን። የተሻለ እኮ ሰው መሆን እንችላለን። ሰርተን ሁል የተሻለ ስራ ሰርተን የተሻለ ሰው መሆን እንችላለን። ጠላት ግን የተሻለ ሰዎችን ለምንሆን አይነግረንም። ይሄ እንግዲህ በስጋ ኑሯችን አይገባህም፣ እግዚአብሔር ቃል እግዚአብሔር ቃል አይለውጥህም ደግሞ ይለናል። አንዳንዶቻችን እግዚአብሔር ቃል ምናምነው የምንወደውን ሰዎች መስማት የምንወደውን ሰዎች እኛ ጋር ምቱን ምንድነው ሹኬም የሚለን ምንድነው የሚሸነግለን ብትሉትም ብትጥሩም ብትግሩም አይሆንም። በቃ ቃሉ እናንተን አይለውጥም። ቢለውጥ ኖር ድሮ ነበር። ብትቀየሩት በሰንበት ትምህርት ቤታችሁ በማህበራችሁ እያላችሁ መሸት ተለወጣችሁ ብሎ ድካማችንን እያሳየ ፍሬያችንን ሳናይ ተስፋ እንደቆረጠ ያደርገናል። እና በጣም ብዙ ሰዎች እግዚአብሔር ቃል አይለውጠንም ብለው ያምናሉ። ይገርማችኋል፣ እግዚአብሔር ቃል አይለውጥም ብለው ሰው የሚያምኑት አይለውጠንም ብለው ያምናሉ። ዝም ብሎ የመጣ እምነት እንዳይመስላችሁ ከጠላት ሽንገላ የመጣ እምነት ነው። በማናውቀው ሁኔታ የመንፈሳዊ ስለሆነ ጠላታችን በአይምሯችን ውስጥ በሚገቡ ሀሳቦች ይህንን ነገር ያሳምናል። ስለዚህ የቃሉን መስማት በሞት ሕሊና መስማት እንወዳለን፣ ግን በሞት ሕሊና ምን ዋጋ ነው? ካለወጥ በደል ተስፋ ቆጠ እንድናስብ ያደርጋል። ቃሉን ሰምተን ንስሐም ገብተን ከኃጢአታችን መለስ ብለን ደግሞ ያለን ሰዎች ደግሞ ባለህበት ቦታ ነው የምትቀረው፣ አንተ አትለወጥም ደግሞ ይለናል። በቃ በተለይ የትትና መንፈስ ደግሞ ሲኖረን አንተ ኮ ድንጋይ ነ በትር ነ ይለና እንጨት ነ። እግዚአብሔር ዛሬ ቀደም ባነበብነው መጽሐፍ ቅዱስ ክፍል ውስጥ የሰጠን ለዛኛው ፈተና፣ አዎ ሰው በራሱ በኃይሉ አይበረታም። አ፣ የሚለው እግዚአብሔር ቃል ሰው ራሱን ለውጦ ያውቅ ግን ቅዱስ ጳውሎስ እንዳለን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሁላችሁ ለዚህ ጥቃት መድኃኒቱ የእግዚአብሔርን ጦር ዕቃ መልበስ ነው። እሱም ቃሉ ሰይጣን ጭንቅላቱ ከሚመታባቸው መንገዶች አንዱ ቀጥታ እሱ የሚናገረንን በልባችን በኩል የሚመክረንን ምክር የሚገለብጥ ቃሉን መጥቀስና መናገር ያስፈልጋል። አትለወጥም ድንጋይነት ሲለን ኃይል መጀጠ በክርስቶስ ሁሉን ይችላለሁ ማለት ምን አዲስ ነገር አለ? እኛ ኮ ገለባን ገለባ በመንሽ ይመታል እ ፍሬ ልክ ይወጣዋል ተብሎ ስንታይ ተፈጥሯችን እኛ ማለት ኃጢአተኞች ከቀድሞ ዘመን ጀምሮ የቁጣ ልጆች የነበርን ኃጢአተኞች የሆንን ስራችን ያዳዳንን ጸጋው ያስፈለገን ምሕረቱ የደገፈን ሰዎች ነን። ይህ እኮ የታወቀ ነገር። እኛ ማለት መስቀል ላይ የተሰቀለው ወንበዴ ማለት ነው። እኛ ማለት ከስር የተፈታው በርባን ማለት ነ ታሪካችን ይሄ ነው። ኢየሱስ ክርስቶስ በበርባን ፈታ ተሰቅሎ ነው በርባን የተፈታው እንጂ በርባንን የሚያስፈታ ስራ ተገኝቶበት አይደለም። ኢየሱስ ክርስቶስ ለወንበዴው ተሰቅሎለት ነው። ወንበዴው ያን ስላመነ ገነት የገባው እንጂ ገነት የሚያስገባ ምን ስራ ነው? እነዚህ ሁለት ሰዎች የህይወታችን ተወካዮች ናቸው። ማናችንም ምንም ጥሩ ሰራን ብለን ብናስብ፣ መልካም ሆንን ብለን ብናስብ እኛንን እንደዛ የምንለው በእግዚአብሔር ጸጋ ሚዛን ስንመዘን የምንወድቅ ጽድቃችን እንኳን ሳይቀር የመርገም ጨርቅ ነው የክርስቶስ ደም ባይቀድሰን ኖሮ የጌታችን መሞት ህይወት ባይሰጠን ኖሮ። ስለዚህ እኛ የማንለወጥ ደካሞች፣ ሰነፎች መሆናችን የማይታበይ ሐቅ እማንለወጥ ግን አይደለም፣ ምንለወጥ። እኛ ድንጋይ ልንሆን እንችላለን፣ ግን ጌታ ደግሞ ከድንጋይ ውሃ የሚያፈስበት በትር ደግሞ አለ። ሙሴ በትርን አንስተና ድንጋን ምታው ሲለ ውሃ መነጨ። ድንጋይ ለእስራኤል ልጆች ውሃ አመነጨ ማለት ለአዲስ ኪዳን ክርስቲያኖች ድንጋይ ልብም ህይወት ይወጠዋል እያለን። ድንጋይ ልብ ቢኖርሽ የማይለወጥ የሚመስል ልብ ቢኖርህ ወንጌል ሲነካው ህይወት ይቀይረዋል፣ ህይወት ያመነጫል፣ ህይወት ይፈስበታል። ማለት ከድንጋይ ውሃ ይፈሳል ብሎ ራሱ ድንጋይ እንኳን አያምነም፣ ግን እግዚአብሔር ያናል አይ ደረቅ እንጨት የተቆርጦ የወደቀ እንጨት አሀብ ከተከለው ግንድ የተቆረጠ እንጨት ነህ ይለናል። ደግሞ ጠላተን በቃ እንጨት ደረቅ ነው፣ ለእሳት ነው የሚጣሉ። ፍሬ ማታፈሩ ተቆርጣ ትጣላላቸው የሚሆ የጠቀሰ ተቆርጦ ትጣላለህ ሊለን ይችላል። አሆ እኛ ፍሬ አላፈራን በራሳችን ከግንዱ ጋር ተጣብቀ መኖር ስላቃተን ነው። በትር ብንሆንም ደረቅ እንጨት ብንሆንም እንደሰማችሁት ግን እግዚአብሔር ያለምንነ ይሄው ሰምታችሁታል። ዘኍልቍ 17 የአሮን በትርም ለምልማ የለውዝ ፍሬ አፍርታ ተገኘች። ለምልማ ብቻ እንዳይመስላችሁ ቅጠል ብቻ ሳይሆን ፍሬ ይዛ ተገኘች። ቤተ መቅደሱስ ተቀምጣ እግዚአብሔር ፊት ብቻ ኑሩ፣ ጨክናችሁን ኑሩ፣ አምናችሁን ኑሩ። መቀየራችን ማፍራታችን አይቀርም። ደረቅ በትር ለምን ደሞ ፍሬ አፍርጦ? አይተና አይተና ያ ዘኪዎስ የተባለ ደረቅ በትር፣ አጭሩ ዘኪዎስ፣ ኃጢአተኛው ዘኪዎስ ጌታ ኢየሱስ ክርስቶስን ካመነ በኋላ፣ ቤቱ ካስገባ በኋላ ለድሃ ሁለ ግማሽ ንብረት ይሰጣለሁ፣ የበጠኩትን አራት እጠብ ከፍላለ። እንዴት አይነት ወንፊት እንደሆነ፣ እንዴት በእግዚአብሔር ቃል ልቡ ትርትር እንዳለ ትልትል እንዳለ ነው የምታዩት። እንዴት አርጎ ስስ እንደሆነ በትሩ ይለምን እንደምች ይመስል የሮማን ወታደሮች ቀጣር ያዘች ባለማ ሽቷ ማርያም ጌታ እግር ስር ከወደቀች በኋላ ግን ቅድስትን የሆነችው ሆነችው በትሩ ለምልሞ አይተባል። ስለዚህ ጠላት እንደሚለን አይደለም ነው አይደለምኛ። በፍጹም እኛ ተስፋ አለን፣ በፍጹም ነው ተስፋ አለን። ጠላት እንደሚለን አይደለም ደረቅም ነው እንላ ቀን ብቻ መጠበቅ በጌታ እንኳን እንኳን እንኳን በህይወት የቆምን አይደለም፣ የሞተ ሰው እንኳን ከሞት ይነሳል ተስፋ አለው። ስለዚህ የዲያብሎስን ሽንገላ መቃወም ያስፈልጋል። ምንድን ነው ተቀብሎ ማስተጋባት ተቀብሎ ያን ጉዳይ ማመን አይደለም የሚያዋጣው፣ መቃወም የእግዚአብሔር ጦር እቃ መልበስ ነው። እሱም የእግዚአብሔር ቃልና በሰይ እምነት የሚባለው መሳሪያ ጠላት በመከት ያስፈልጋል። አሁን እነዚህ ነገሮች ስትሰሟቸው ለእኔ ይሆንልኛል ወይ ብትሉ ትችላላችሁ። ለምንድነው የማይሆንልን? የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለው ፍቅር እንደሰጣችሁ እንዲሁ ነን። ስለዚህ ለምንድነው የማይሆንልን? የእግዚአብሔር ልጅ ከሆነ ለምን አይሆንልን? እኛ ባዳ ነን ወይ? እኛ የእንጀራ ልጅ ነን ወይ? እኛ ማንጠቅም ነን ወይ? እግዚአብሔር ልጆች አይደለንም እኮ። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ደግሞ ከሆነን የልጅነት መብት ደግሞ አለን።